በስም አብ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሁለት በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብፅ አገር ተሰዶ መጣ። ይህም የሆነው በመናፍቁ ንጉሥ በወስጥያኖስ ዘመን ነው። እርሱም ንጉሱ በኬልቄ ዶነ ሃይማኖት የሚያምን ነው። ሚስቱ ንግሥት ግን ሃይማኖቷ የቀና ነው። ቅዱስ አባ ሳዊሮስን ተወደዋለች፣ ታከብረዋለችም። ንጉሱም በስውር ሊገድለው ይሻዋል። ቅዱስ አባ ሳዊሮስንም በስውር ይገድለው ዘንድ ንጉስ እንደሚሻው ንግሥት ባወቀች ጊዜ ከአንጾኪያ አገር እንዲወጣና ነብሱን እንዲያድን ወደ አባ ሳዊሮስ ላከች። እርሱ ግን መሸሽ አልፈለገም። ለንግሥትም እንዲህ አላት። እኔ ክብር ግባውና ስለ ጌታዬ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግሥቲቱም ብዙዎች ምዕመናንም አብዝተው በለመኑት ጊዜ ከሀገር ወጣ። ከእርሱም ጋራ ከምእመናን አብረውት ወደ ግብፅ አገር የተሰደዱ አሉ። ንጉሱም በፈለገው ጊዜ አላገኘውም። ፈለገውም ወደ እርሱም ፈልገው ያመጡት ዘንድ ወታደሮቹን ላከ። ክብር ይግባውና ጌታችን ስለሰወረው እነርሱም በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታም አብሯቸው ሲያድር እርሱ እያያቸው እነዚያ የንጉሥ ጭፍሮች አያዩትም እርሱንም አጥተው ተመለሱ ወደ ግብፅ አገርም በደረሱ ጊዜ ከቦታ ወደ ቦታ ከደብር ወደ ደብር በስውር የሚዘዋወር ሆነ እግዚአብሔርም በእጆቹ ላይ ታላላቅ የሆኑ ድንቆች ተአምራትን አደረገ በአንዲት ቀንም ወደ አስቄጥስ ገዳም ደረሰ። መጻተኛ መነኩሴ አምሳልም ወደ አባ መቃድስ ቤተ ክርስቲያንም ገባ። በዚያንም ጊዜ ቄሱ እጣንና ቁርባንን ሊያሳርግ ጀመረ። እንደ ስርዓቱም እየዞረ አጠነ። የሐዋርያትንም መጻሕፍት የጻፋቸውን መልእክቶች የከበረ ወንጌልንም ካነበቡ በኋላ እጆቹን ታጥቦ ማይፈዱን በገለጠው ጊዜ በጻሂል ውስጥ የቁርባኑን ህብስት አላገኘውም። ደንግጦም አለቀሰ። ከዚያ በኋላ ወደ ህዝቡ ተመልሶ እንዲህ አላቸው፣ ወንድሞቼ እንሆ የቁርባኑ ህብስት ተሰውሮ በጻሂል ውስጥ አላገኘሁትምና ይህ የሆነ በእኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅሁም። በዚያንም ጊዜ የእግዚአብሔር መልአክ ተገልጦለት እንዲህ አለው ይህ የሆነ በኃጢአትህ ወይም በሕዝብ ኃጢአት አይደለም ሊቀጳጳሳት አባሳዊ ሮስ እያለ መስዋዕትን ለማሳረግ በድፍረ መድፈርህ ነው እንጂ አለው። ቄሱም መልአኩን ጌታዬ ሊቀጳጳሱ መኖሩን አላወቅኩም አለው። አባሳዊ ሮስም ወደ ቆምበት ቦታ መለከተው። ቄሱም ወደ አባሳዊ ሮስ ሂዶ ከእግሩ በታች ሰገደ፣ ቡራኬም ከእርሱ ተቀበለ። ሊቀጳጳሳት አባሳዊ ሮስም የጀመረውን የቅዳሴውን ሥርዓት እንዲፈጽም ቄሱን አዘዘው። እርሱንም በታላቅ ክብር ወደ ቤተ መቅደስ አስገቡት። ከዚህ በኋላ ቄሱ ወደ መሠዊያው በወጣ ጊዜ የቁርባኑን ህብስት በፀሐይሉ ውስጥ አገኘው። ካህናቱና ሕዝቡም ሁሉ እግዚአብሔርን አመሰገኑት። የቁርባኑንም ሥርዓት ከተፈጸመ በኋላ ካህናቱና ሕዝቡም ሁሉ ከሊቀ ጳጳሳት አባሳዊሮስ ቡራኬን ተቀበሉ። ከዚያም ወጥቶ ወደ ሀገር ሰሓ ሄደ ስሙ ዶርታዎስ ከሚባል እግዚአብሔርን ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀመጠ። ምእመናንንም እያስተማራቸውና በቀናች ሃይማኖት እያጸናቸው እስከሚያርፍባት እስከ የካቲት ወር 14 ቀን ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ አባት ሳዊሮስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለዘአብደር ከስደተ ከሰደተ ሳዊሮስ እምተ ካሃድ ሃይማኖተ ክርስቶስ ርትእተ ወአመአርገ ቀሲስ ቁርባኖ እንዛአፋ መቅደስ አንተ ተሃወተከ እምፀ ኃይል ህብስተ ቁርባን ከበተ ወተ ከሰቶ ወተ ኪያሁ ከሰተ። በዚችም ቀን ደግሞ የህርያቆስና የሰማይት ቴክላ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ሊቁ አባ ህርያቆስ፣ ቅዱስ ሳዊሮስ ዛንጾኪያ፣ ቅድስት ቴክላ ሰማይት። ወርሃዊ በዓላት ቅዱስ ታዲዎስ ሐዋርያ ካሥራ ሁለቱ ሐዋርያት፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አብየል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ፣ ታላቁ ቅዱስ ዮሐንስ ነቢይ መጥምቀ መለኮት